ምክንያት ላይ ለተነሱብን ከስድብ አንጻር ተሰደብን ብለው ላሉት ነው ምላሽ የሰጠ ነው። እና ከዛ በዘለለ ብዙም አይመለከተንም። አስተምህሮ ላይ ሌላ ላይ ቀጣይ እንሄድበታለን። መምህር እንኳን ደህና መጡ፣ እንኳን ደህና ቆያችሁ፣ እንዴት አመሻችሁ? በጣም ድንቅ ነው። ብዙ ሀሳብ አይኖረኝም ከዚያ ላይ ላላችሁት ሁላችሁ ከአስር ሺህ ማያንስ ምናልባት ወደ ስምንት ሺህ የሚሆን የኛ ልጆች ይሆናል ብዬ ገምታለው። ምክንያቱም ያው ኮሜንቶችን ሳይ ስለቆየውና ከዚህ በኋላ የሚሆነው በጣም ለዘመናት ለረጅም ዓመታት ይሄ ዝምሎ ተቻችሎ መኖር በሚባለው ሀሳብ ኑረንበታል። ከዚህ በኋላ ግን ሁላችንም የሄዱበት ርቀት እየሄዱበት ያለው ርቀት በጣም ከህሊና በላይ የሆነ ስለመጣ ራሳችንን ልናዘጋጅ ይገባል። በምንም መልክ ሁሌ አስከሬን ላይ የቆምን ነፍሲ ማር ማለት ሁሌ የሆነ ሰው ካለፈ በኋላ እንዲህ ነበር እያሉ ተረት ማውራት ይህ ሊበቃን ይገባል፣ ሊበቃን ይገባል። ምናልባት በተደራጀን ቁጥር የተለያዩ ሀሳቦችን ባመነጨን ቁጥር ሊገሉን ይችላሉ። ግን ደግሞ የትፍርህዎሙ፣ ለእለ ይቀትሉ ስጋክሙ ስጋችሁን የሚገሏችሁን አትፍሯቸው። ወለ ነፍስ ክንሰ ይቅሉ ቀትሎታ ነፍሳችሁን መግደል አይቻላቸውምና፣ ወባይቱ ፍርህ ወለዘቦ ስልጣን፣ ነገር ግን ስልጣን ያለውን ፍሩት። ምን አይነት ስልጣን? እምድህረ ቀተለ ነፍሰ ወስጋ ክቡራ ይጉሎ በውስጥ ግሃነ፣ ከገደለ በኋላ ነፍስንም ስጋንም መቅጠት በጋነ መቅጣት የሚችለው እርሱን ፍሩት ተብሎ ነው የተነገረው። ስለዚህ እኛ ምንፈራው ሰማይና ምድርን የፈጠረ በኪደተ እግሩ ግን በፈቃዱ 33 ዓመት በምድር ላይ የተመላለሰውን ሁሉ እግዚአብሔር ኢየሱስ ክርስቶስን ነው ምንፈራ፣ እንጂ ለሰዎች ብለን የምናሻሽለው ህግ የለም። ወንድማችን እፎይ ላይ በጣም በጣም ከቋንቋ ከንግግር በላይ ውስጣችን አበሳጭ ትሆናል። በጣም ውይይት ነው ንግግር ነው። ኑ መረጃ ይዛችሁ ግቡና ተወያዩ ሲባሉ አልመጣም አልወያይም ብለው ኡስታዙን ተደብቆ ዝም አለ። ለራሱ በዛ እየገባ ይጮሃል። ማንኛውም ሙስሊም መካከለኛ ኡስታዝ የሆኑትም እየገቡ ለመወያየት ሞከሩ። አላዋጣ ሲል ለግድያ ራስን ማዘጋጀት ወይም ሰዎችን ለማጥፋት ጉዞ ማድረግ ግን ይሄ ከእምነት ሳይሆን ከስብዕና ሰው ከመሆን እንኳን የሚጠበቅ አይደለም። ምናልባት ምናልባት የመውጊውን ብረት መቃወም ለራስ ይብስሃል ተብሎ ስለተነገረ ይህ ለራሳችሁ እንደሚብስ በደንብ አስምረን መናገር እንወዳለን። ምክንያቱም ምክንያቱም አንድ ክርስቲያን በዚህ ምክንያት ከመኖር ወደ አለመኖር ተሸኝቶ በእርግጥ ሕይወት ነው በዛኛው ዓለም፣ ከዛ እንዴት እንደምንነዋወር እያሰባችሁበት ብትራመዱ በጣም ድንቅ ነው ብዬ አስባለሁ። በጣም እንኳንስ እፎይን፣ ሌላ ማንኛውም ተራ ክርስቲያን ምንም አስተዋጽኦ የሌለውን ማድረግ አይቻልም ፈጽሞል። ፈጽሞ ነው የማይቻለው። ፈጽሞ ነው የማይቻለው። ከዚህ ላይ በደንብ ልታሰምሩበት የሚገባ የእኛ ልጆች፣ ከዚህ በኋላ እኛም ቀደም ሲል እፎይም ሲል እንደነበረው እየገባን እንሰራለን። እኔ ገና ሁለት ወር ሶስት ወርም አይሞላኝም ወደ ቲክቶክ ፕላትፎርሙም ከመጣው፣ አሰራሩም ገና ሚዲያው በደንብ ስላልገባኝ ነው እንጂ እንገልጻለን። የእግዚአብሔርን ቃል በአደባባይ እናስተምራለን። ኃይል ያለው ይምጣ፣ በመረጃ በማስረጃ ይሞግት። በጉልበት ግን የጸና ሃይማኖት የለንም። የሚያጸኑት ሃይማኖትም ሊኖራቸው አይገባም። በጣም ስደነቅ ያመሸት ቁጭ ብዬ የራሳቸው መጽሐፍ ቁራኑ የሚለውን ስላነበብንላቸው እስኪ ብሎ ሀዲስ እያወጣ የሚያነብልኝ ሙስሊም ቢገኝ እግዚአብሔር ያክብርህ ብዬ ከስሩ ተቀምጨ አብሬ አይኛው እንዲያርገ ተርጉመው እያሉ እያረሙት ነው የምቀምጡ። የራሳቸው ቁራን የራሳቸው ሀዲስ እኮ ነው የተነበበው። ይህ ሲነበብ በራሳቸው ኡስታዝ በራሳቸው መሪዎች ሲነገር ልክ ብለው የተቀበሉት በእኛ እንደ ቤት ሲነገር ምን ነው ለመስማት ሰቀጠጣቸው እንጂ ይምጡና ይተርጉሙልን። አልያ ግን ጨለማ ውስጥ ስላሉ ሰውን ወደ ብርሃን መመለስ ደግሞ አንዱ የክርስትና ህይወት ስለሆነ አንተሙ ብርሃኑ ለዓለም ተብለን ስለሆነ የተላክነው እኛ ክርስቲያኖቹ የዓለም ብርሃን ስለሆን እናበራለን። ፀሐይ አልፈልግሽም ቢላት አንዱ ሰው ወጦ፣ እሷ ግን መብራቷን አታቆምም። ኦርቶዶክሳዊ አስተምሮ አልፈልግም ቢልም ይገለጻል። ደግሞ እውነትን ስንገልጽ ውሸትንም እየከሰስነ ነው። ውሸት ካልተከሰሰ እውነት ሊጸና ስለማይችል አመሰግናለሁ። በጣም እናመሰግናለን መምህር ቃልዮት ያሰማልን። ያው ለእርስዎም ኃላፊነት እሰጣለሁ። ያው እንመጣለን እናስተምራለን ብለዋል። እያስተማሩ መስማት ማየት እንፈልጋለን። እስልምና የሚሰሩበት ቤት እኔ ቤት ብቻ ሳይሆን ሌሎች ጋርም እየገቡ ላይዎት እፈልጋለሁኝ መምህር መልካም አሁ በጣም በጣም እንጂ እገኛለሁ ቤቶች ብቻ ያሉበት ቤቶችን ቀናቶችን እነሱን ነገሮች ማወቅ ነው እንጂ የሚያስፈልገው ስንኖርም አብረን ስናልፍም አብረን ነው የምናልፈው። ይህ በጣም ከጊዜ ወደ ጊዜ የባሰን ህማማ ለሰይፍ እስመ ኢሃየሳለ ባለቅ ነው እያደረ ነው ሳይፏን የባሳት አልተሻላትም። አባቶቻችን ጨርሳ የኛ አንገት ላይም ተቃጣለች። ስጋችን ከአንገታችን እስኪላጠቅ ድረስ የድርሻችን እንወጣለን። በፍጹም በፍጹም ዘይሐርስ ድሪተ ከዚህ በኋላ ወደኋላ ማረሲ ማረስ የለም፣ በቃ ወደፊት ልንጓዝ ይገባል። የሆነን ሰው ተነጥሎ አነጣጥሮ ገሌን እናጠፋለን እንዲህ የሚባል ነገር የለም። እውነተኛው ሃይማኖትን፣ የተገለጸ እውነት ካላችሁ ኑና ግለጿት። እውነት ሲመጣ ለምን ትሸሻላችሁ? ዘይሐውር በጽልመት እያምር ሃበ ዘይሐውር ይላል ጌታ። በጨለመ የሚሄድበትን አያውቅም። ዘኩ ምግባሩ ይጸል ብርሃነ፣ ስራው የከፋ ሰው እውነትን ይጠላል ይላል የከፋ ስራ ስላላችሁ እኮ ነው። በማናውቀው ቋንቋ በአረበኛ ተዳፍኖ ያለ ይህ ጉድ መሆኑን አላውቅም። እኔ ቁርአን ሲባል አንድ የከበረ መጽሐፍ ይመስለኝ ነበረ። ለካን የኛ መታረጃ ሞጅል የተጻፈበት ህፃናት ሲደፈሩበት የኖሩበት ክታብ መሆኑ አሁን ያወቅኩት የተረዳሁት ሲተረጎም ሲነበብ ሰምቻ። እንደኛ ይሄን ሲመታ ይህን ስጥ የሚል ህግ ያለበት ነበር ይመስለኝ። እንደኛ መጽሐፍ ቅዱስ በፍቅር ኑር የሚል ነበር ይመስለኝ። አሁን ግን ሲገለጽ ለካን እንዲህ ነው እኔ እኮ ለምንድን ነው የሚጠሉ እንላለሁ። ለካል ሲቀሩላቸው ሲተረጉሙላቸው እኛን ጠልነት አድርገው በክብር ተቀብላ ላኖረች ሀገር መሬት ሰጣ አደላድላ ላኖረች ስልጣን ለሰጠች ሀገር ለዚች ኢትዮጵያ ለዚች ኦርቶዶክሳዊት ሀገር ለሆነች ሃይማኖት የነበር የሚገባት ኔ የተተረጎመላት ግለሰብ የጻፈው የግለሰብ ክታብ ስለሆነ ክታብ ስለሆነ በደንብ እንገልጻለን። ወደፊት እንመጣለን። ወደፊት እንመጣለን። የሞት ጽዋ ከሆነ አብረን እንቀምሳለን። የህይወትም ጽዋ ከሆነ አብረን እንጎነጫለን። በላንተ በሱ ለፍ ብለን ቆመን የምንቀር ከሆነ ከዚያ ጌታን በመሸጥ ከተባበረው ከይሁዳ የምንተናነስ አይደለንም አይደለንም። እንደ እርሱ ነው። ምን ሆነው፣ ሁላችንም አብረን እኩል የምንቀበለው መከራ፣ ሁላችንም እኩል አብረን የምንቀበለው ደስታ ሊኖረን ነው የሚችለው። ክርስቲያን ማለት ተዋህዶ ማለት ነው ባጭር ቋንቋ እኛ እኮ ሰው ነን። ክርስቲያን የሚለውን ስም ያገኘ ነው ከክርስቶስ ጋር ባለን ህብረት ነው። የተጠመቃቸው ክርስቶስን ለብሳችሁታል ስለሚል በዛ ጥምቀት በተዋህዶ ክርስቲያን ሆኑ። ሃይማኖታችንም ተዋህዶ ነው። ስጋችንና ነፍሳችንም የሚኖሩት በተዋህዶ ነው። ህብረቱም ተዋህዶ ነው። ምንኖረውም በተዋህዶ ነው። ምንጸድቀውም እንዲያው በተዋህዶ ነው። የሆነ ግንጥል ፀድቅ ጽድቅ የለንም እኛ ሁሉም ክርስቲያን ልንተባበር፣ ሁላችንም ፎሎ ልንደራረፍ፣ ሁላችንም በውስጥ ልንጻጻፍ፣ ሁላችንም የተያያዘ ጽኑ የሆነ የወንድማማችነት ስሜት ሊኖረን ይገባል። እነርሱም የሚሄዱበት ርቀት በጣም በጣም በበጀትም በሀሳብም በምን በብዙ ነገር ተደራጅተዋል። እኛ ግን ቆመን አልዘምረን ቆመን ምን። እውነት ነው ቅድም ሲነገር በጣም ራሴን እየታዘፉት ነበረ። ዛሳ ይበላል አይበላም፣ እንዲህ ይደረጋል አይደረግም። ዛሬ ድረስ ሰው አባቱን የገደለውን መሳሪያ ተሸክሞ ይዞራል እንዴ! አዳም በሆዱ ነው የሞተው። ዛሬ ድረስ እኛ ምድር ላይ ሆዳችን ተሸክመን ይህ ይበላ ላይበላ የሚጠጣ ላይጠጣም ስንል እነርሱ ነግደውብናል፣ አለፈውን ተጉዘዋል። አለፈውን ማለት ነው በበጀት ተደራጅተዋል፣ በብዙ ነገር ተደራጅተው ተጉዘዋል ይለዋል። አቅም እንኳን ሲያጥራቸው ገጀራ እየያዙ ስራተ መንግስቱ ሲከለከላቸው፣ እኛ ግን ሁሉ እያለን ግን ምንም የሌለን ሆነናል። ሁሉ ኑሮን ሁሉ የሌለን ግን ከዚህ በኋላ ከዚህ በኋላ የሚሆነው በጣም በተግባር ልናሳየው የምንችለው ትክክለኛው እግዚአብሔር ቃል በአደባባይ ይገለጻል። ዘፈተወ ይስተይ የወደደ ይጠጣ የፈለገ ይከተል እርሱን እንገልጻለን። እንዲህ ስናደርግ ደግሞ እውነትን የሚሸፍን ውሸት ካለ እርሱንም እናጋልጣለን እርሱንም እናጋልጣለን። ከዚህ መካከል አንዱ የስድስት ዓመት ልጅ ተደፈረች የሚል ጽሑፍ ክታብ የተጻፈበት በዘጠኝ ዓመቷ አመቷ የውም የእምነቱ መስራች ያጸነው ከሰይጣን ጋር እየተመካከለ በጻፈው ቁርአን ያጸነው እርሱ መጽሐፍ እንዲህ የሚናገር ከሆነ እንገልጸዋለን። ሰው ሲጠፋ ዝም ብለን አናይም እኛ። እንዲሁም ሁሮ ማር ውስጥ ተኩሉ አጽናፈ ዓለም እኮ ነው የተባለው። የዓለም አጽናፍ ምን ነው አራቀውሳ ቢሉ ይላሉ መተርጉማን። የዓለም ዳርቻ የተባለው አሕዛብ ናቸው፣ ከእምነት ውጭ ናቸውና። ለእናንተን የተላክነው የተላክ ነው፣ ለአሕዛብ የተላክ ነው። ማጥመቅ ብቻ እናንተን ማስተማር፣ ያመኑትን መጠበቅ የሁሉኛ ድርሻ ነው። ድርሻ እናስተምራለን፣ በደንብ እንገልጻለን። ያላችሁበት ሕይወት ጨለማ ነው። ኑ ግለሰብ ከጻፈው ውጡና በእግዚአብሔር መንፈስ ወደ ተጻፈው አማናዊ መጽሐፍ ኑ፣ የቤተክርስቲያን ጥሪ ነው። በድጋሚ በጣም እናመሰግናለን መምህራችን። ያ ቀጣይ አብረ የምንሰራቸው ይኖራሉ። እንዳሉት ነው ለህፃናት እንኳን ማይራራ ከሆነ ይህንን ደሞኛ ስናነብ የፍቺ ምዕራፍ ላይ ሱራ 65 ቁጥር አራት ላይ ገና ፔሬድ ያላዩትን ተገናኝቶ መፍታት እንደሚቻል ስለተቀመጠ ያ ማለት የአምስት ዓመትም የስድስት ዓመትም የሰባት ዓመትንም ህጻን ልጅ ተገናኝቶ መፍታት ይቻላል አይነት ከተቀመጠ ሶስት ወር ነው የሚጠበቅበት። እንደዚህ አይነቷን አንድ ህፃን ልጅ ደግሞ የስድስት የሰባት የስምንት የዘጠኝ ብቻ እንደዚህ ያሉትን መገናኘት እንደ ህገ መንግስታችንም መደፈር ነው ተብሎ የሚባለው ይዜ መደፈር ነው እንጂ እንደው በፍቃዷ ወዳ ምናምን ምናምን ነገር ከረሜላ ሰጠ፣ አሁን አታለህ ምናምን ነገር ከረሜላ ሰጠ። የአራት ዓመት ልጅን እንተኛ ብትላት እና እሺ ብትልህ፣ ኧረ እሷ እኮ እሺ ብለህ ደስ ውላት እየሳቀች ነው የተኛዋ። ትልትል ነው የአስር ዓመት ልጅን እንደው እንደዚህ እገዛልሻለሁ እንደዚህ አድርግሻለሁ ብለህ ብትገናኛትና እንገናኝ ብትላት እሺ ብትልህ የአስር ዓመት ልጅ እሷ እኮ ወዳ ፍዳ ነው ልትል ነው። ይሄ ወንጀል ነው፣ መድፈር ነው።